የማላላ ዩሱፍዛይ እላህ አስጨራሽ ታሪክ ሰላም ጤና ይስጥልን ውድ የብርቅ ሚዲያ ተከታታዮቻችን ዛሬ በብርቅ ድንቅ ከታሪክ ማህደራችን የማላላ ዩሱፍን ታሪክ እናጋራችኋለን አብራችሁን ቆዩ ማላላ ዩሱፍ ሀምሌ 12 ቀን 1997 ዓ ም በኤሮፓውያን አቆጣጠር ጁራይ 12 1997 ላይ በፓኪስታን ሰሜናዊ ክፍል ስዋት ሸለቆ ውስጥ በምትገኘው ሚንጎራ ከተማ ተወለደች የአባቷ ዚያውዲን የሱፍ ዛይ እንዳስተማሪና የትምህርት አክቲቪስትነት ያላቸው ሙያ ማላላ ከልጅነቷ ጀምሮ ትምህርትን የህይወቷ መሰረት አድርጋ እንድትወስድ ረድቷታል። አባቷ ያስተዳድሩት በነበረው ትምህርት ቤት ግቢ ውስጥም አዘውትሯ መገኘቷ ለትምህርት ያላትን ጥልቅ ፍቅር ያሳያል። እኩልነት፣ እውቀትንና የመመረጥ ነጻነትን የህይወት መርህ አድርጎ ማደጓ ለወደፊት ትግሏ ጠንካራ መሰረት ሆኗታል። የጨለማው የታሊባን ዘመን። በ2007 ዓ.ም. የታሊባን አሸባሪ ቡድን ስዋት ሸለቆን ሲቆጣጠር የማላላና የሌሎች ልጆች ህይወት ያልተጠበቀ አቅጣጫ ሊይዝ ቻለ። ታሊባን በህዝቡ ላይ ከባድ ጭቆናን በመጫን የሙዚቃ የቴሌቪዥንና ና የሌሎች የመዝናኛ ዘዴዎችን እገዳን ጨምሮ በርካታ አስገዳጅ ህጎችን አወጀ። ከሁሉም በላይ ሴቶች ወደ ትምህርት ቤት መሄድ እንደሌለባቸው የወሰነው ደግሞ የማላላን ህልሞች በቀጥታ ተጽዕኖ አሳደረባት። ይባስ ብሎ ታሊባን ከ አራት መቶ በላይ ትምህርት ቤቶችን በማፍረስ ትምህርት የሚባል ነገር ከክልሉ እንዲጠፋ አደረገ። ሁለት ሺ ዘጠኝ ጥር ወር ላይ ማላላ የ አስራ አንድ አመት ልጅ ሳለች ለክፍል ጓደኞቿ ለዘላለም መሰናበት ተገዳ፣ ዳግም ትምህርቷን መቀጠል እንደማትችል ጥርጣሬ አደረባት። ሆኖም ይህ አስከፊ ሁኔታ በፍርሀት እንድትሸነፍ ሳይሆን ይበልጥ እንድትነሳሳ አደረጋት። የድፍረት ድምጽ ከድብቅ ብሎግ እስከ ዓለም አቀፍ መድረክ ማላላና ቤተሰቦቿ ለዚህ የፊትዊ ድርጊት ዝም ብለው አልተቀመጡም። በ11 ዓመቷ የብሪትሽ ብሮድካስቲንግ ኮርፖሬሽን ቢቢሲ ጉል ማይካ በሚል ስም በሚስጥር ብሎግ መጻፍ ጀመረች። ይህንን ጉዞም ስትጀምር የቢቢሲን ዘጋቢ ያገኘችው በአባቷ አማካኝነት ነበር። በዚህም ሰዓት ሸለቆ ውስጥ ስላለ አስከፊ የህይወት ሁኔታና የልጃገሮች ትምህርት እጦት የሚገልጽ ብሎግ መጻፍ ጀመረች። በዚህ ብሎግ ላይ ስትጽፍም መማር የኔ መብት ነው የሚለውን ጽኑ እምነቷን ትገልጽ ነበር። በተጨማሪም በዚህ ብሎግ ላይ የጻፈቻቸው የዕለት ተዕለት ውጥረቶች የመማር መብት የመነፈግ የፈጠረው ተስፋ መቁረጥና ለትምህርት ያላት ጥልቅ ፍላጎት በቃላት ተደርድረው ቀረቡ። ዓለም ስለ ስዋት ሸለቆ ህይወትና ስለ ልጃገረዶች ትምህርት እጦት ማወቅ ጀመረ። ማላላ በግልጽ በሰዎች ፊት መናገር ጀመረች። እናም ለትምህርት መብት አስፈላጊነት በድፍረት ድምጿን ማሰማት ጀመረች። ይህ የአንድ ህጻን ልጅ ድምፅ ፓኪስታንን ድንበር አልፎም ዓለም አቀፍ የመገናኛ ብዙሀንን ትኩረት መሳብ መሳብ ቻለ። እንደ አውሮፓውያን አቆጣጠር በ2008 ዓ.ም መስከረም አንድ ቀን ላይ አባቷ ማላሏን ወደ አንድ የአካባቢ የጋዜጠኞች ማህበር በመውሰድ ለመጀመሪያ ጊዜ በሕዝብ ፊት ንግግር እንድታደርግ አደረጓት። ርዕሱም ታሊባን መሰረታዊ መማር መብትን እንዴት ሊያሳጣኝ ይደፍራልን የሚል ነበር። ይህ ንግግር በፓኪስታን ውስጥ ሁሉ የጀግንነት ምልክት ሆነ። የማላላ ድምፅ እየገዘፈ ሄደ። በፓኪስታን ውስጥ በሚደረጉ ሕዝባዊ ስብሰባዎች ላይ በግልጽ መናገር ጀመረች የሴቶችን የትምህርት መብት በድፍረት መሟገት ጀመረች። ይህ የጀግንነት እርምጃ በ2011 ዓ.ም ለዓለም አቀፍ የህጻናት የሰላም ሽልማት እንድትታጭና የፓኪስታን ብሔራዊ የሰላም ሽልማቶች እንድታገኝ ያስችሏታል። ሆኖም ይህ ከፍ ያለ ዝናዋ እንደ ምልክት የሚመለከቱ አሸባሪዎች የጥቃት ኢላማ እንድትሆን አደረጓት። የጥቃቱ አስደንጋጭ ክስተትና ተአምራዊ መዳን ጥቅምት 9 ቀን 2012 ዓ.ም በአውሮፓውያን አቆጣጠር ጥቅምት 9 2012 ማላላ የ15 ዓመት ልጅ ሳለች ከትምህርት ቤት ወደ ቤቷ በአውቶቡስ እየተመለሰች ሳለች ታሊባን የላከቻቸው ታጣቂዎች አውቶቡሱን አስቁመው ማላላ ማናት? ብለው ጠየቁ። ማንነቷን ሲለዩ ወዲያውኑ በጭካኔ የተኩሱ ከፈቱባት። አንድ ጥይት ጭንቅላቷን ወቅቶ በትከሻዋ ላይ ገባ። ወዲያውኑ ከፍተኛ ሕክምና እንደሚያስፈልጋት ሆስፒታል በአውሮፕላን ተወሰደች። ከዛም ለበለጠ ሕክምና ወደ እንግሊዝ በርሚንግሃም ልዩ ሆስፒታል ተዛወረች። በህክምና ኮማ ውስጥ ከቆየች በኋላ ከሞት ተርፋ ተነሳች። ምንም እንኳን ከባድ ጉዳት ቢደርስባትም የአእምሮዋ ዋና ክፍል ሳይጎዳ በመትረፉ ዶክተሮች ጭምር ያስገረመ ተአምር ነበር። የአስከፊ ጥቃት ድርጊት ማላላን ሊያጠፋት አልቻለም። ይልቁንም የመላው ዓለም ትኩረትን ወደ እርሷ እንዲዞር በማድረግ ለዓለም ትምህርት የቆመች ጀግና እንዲሁም የሚሊዮኖች ድምጽ አደረጋት። የትግሉ አዲስ ምዕራፍ የኖቤል ሽልማትና የማላላ ፈንድ። ማላላ ከጥቃቱ ካገገመች በኋላ የመጀመሪያውን የህዝብ ንግግር ያደረገችው በአስራ ስድስተኛ ዓመት ልደቷ ላይ በተባበሩት መንግስታት ድርጅት ዩኤን ዋና ጽህፈት ቤት ነበር። ንግግሯ በታሪክ ውስጥ ከታላቅ ንግግሮች አንዱ ተደርጎ ይወሰዳል። በዚያ መድረክ ላይ እንዲህ ብላለች። አንድ ልጅ፣ አንድ አስተማሪ፣ አንድ መጽሐፍና አንድ እስክሪብቶ ዓለምን ሊለውጡ ይችላሉ ታሊባን ሊገድለኝ የሞከረው በትምህርት ኃይል ስለሚያምን ነው። ይህ ንግግሯ ለመላው ዓለም የትምህርት መብት ትግል አዲስ ምዕራፍ ከፈተ። ከአባቶቿ ጋር በመሆን ማላላ ማላላ ፈንድ የተባለ ድርጅት የመሰረተች ሲሆን ይህም ለጦርነት ለድህነትና ለጾታዊ መድሎ ሰለባ ለሆኑ ልጃገረዶች የ12 ዓመት ነጻ ጥራት ያለው ትምህርት እድል እንዲያገኙ ይሰራል። ለምሳሌ እንደ አውሮፓውያን አቆጣጠር በ2015 ከሶሪያ የእርስ በርስ ጦርነት ከተሰደዱ ስደተኞች በሊባኖስ የልጃገረዶች ትምህርት ቤት ከፍታለች። በ2014 ማላላ በ17 ዓመቷ ከህንድ የህጻናት መብት ተሟጋች ከሆነው ከአይላይሳ ቲአርቲ ጋር በጋራ የኖቤል ሰላም ሽልማትን በማሸነፍ በሽልማቱ ታሪክ በእድሜ ትንሿ ተሸላሚ ሆና ተመዝግባለች። ይህ ታሪካዊ ስኬት ለትምህርት ያላትን የጸና እምነትና ዓለም አቀፋዊ ተቀባይነት የሚያረጋግጥ ነው። የማላላ ታሪክ ትምህርታዊ የላቀ ስኬትን ከማሳካትም አንጻር ትልቅ ምሳሌነት ነው። ጥቃቱ ከደረሰባት በኋላ በዩናይትድ ኪንግደም በበርሚንግሃም ቤተሰቦቿ ጋር መኖር ቀጠለች። ዓለም አቀፍ ትግሏን ሳታቆርጥ ለግል ትምህርቷም ትልቅ ትኩረትን ሰጠች። እንደ አውሮፓውያን አቆጣጠር በ2017 ዓ.ም. ታላቁን ህልሟን አሳክታ በዓለም ታዋቂ ከሆኑት የትምህርት ተቋማት አንዱ በሆነው የኦክስፎርድ ዩኒቨርሲቲ ገባች። እዚያም ፍልስፍናን ፖለቲካንና ኢኮኖሚክስን አጠናች። ማላላ በኦክስፎርድ ያሳለፈችው ጊዜ እንደ ሌሎች ተማሪዎች ሁሉ ከትምህርት ውጪ በሆኑ ማህበራዊ ክስተቶች፣ ንግግሮችና ጓደኝነት የተሞላ እንደነበር ትገልጻለች። ከአለም ፊት ወጥታ ለጥቂት ጊዜ የተማሪነቷን ህይወት መምራት ችላለች። በ ሀያ ሀያ ተመረቀች። ይህም ለአለም ሁሉ የምታስተላልፈው መልእክት ዋና አካል ሆነ። ትምህርት የሚቀማ መብት ሳይሆን የትኛውም ሀይል ሊያጠፋው የማይችለው ብርሃን ነው። ማላላ ግላዊ ህይወቷም የእሷ ማንነትን ያንጸባርቃል። የትምህርት መብትን ከመሟገት እስከ አክቲቪስትነት ብቻ ሳትሆን በተፈጥሯ ውስጥ የፖስቱን ባህልና ሃይማኖታዊ እምነቷን የምታከብር ወጣት ሴት ናት። እንደ ኤሮፓውያን አቆጣጠር በኖቬምበር 2021 ማላላ በ24 ዓመቷ አሴር ምልክ የተባለውን ፓኪስታናዊ በትዊተር ገጿ ባጋራችው ትንሽ ኒካህ እስላማዊ ጋብቻ ስነስርዓት ማለት ነው ተጋባች። ይህንንም ስትገልጽ ዛሬ በህይወቴ ውስጥ ውድ የሆነው ቀን ነው። አሴርና እኔ በህይወት ዘመን አጋሮች ለመሆን ተጋባን። በበርሚንግሃም በሚገኘው ቤታችን ውስጥ ከቤተሰቦቻችን ጋር ትንሽ የኒካህ ስነ ስርዓት አከበርን። አባካችሁ ጸሎታችሁን ላኩልን። አብረን ወደፊት ለመጓዝ ጓጉተናል በማለት ጽፋለች ማላላ። ይህን ያደረገችው የህይወት ሙሉ ትስስርና የባልና ሚስት አጋርነት በመደገፍ የግል ህይወቷም ለራሷ ምርጫና ለባህል እሴቶች ያላትን ታማኝነት ማሳያ መሆኑ ነው። ማላላ ዛሬም የማላላ ፈንዷና ሊቀመንበር በመሆን በአለም አቀፍ ዙሪያ ሴቶች የአስራ ሁለት አመት ነጻና ጥራት ያለው ትምህርት እንዲያገኙ ትሰራለች። ከዛም ባሻገር ተያክን በመጠቀም ዓለምን የመቀየር ራዕይ ያላት ፊልምና ቴሌቪዥን የምታመርት አክቲቪስት ሆና ብቅ ብላለች። ከአፕል ቲቪ ጋር የፊልምና የቴሌቪዥን ፕሮግራሞችን ለማምረት ትልቅ ስምምነትን ፈጽማለች። በእነዚህ ፕሮግራሞች አማካኝነትም የሴቶችና የህጻናት ታሪኮችን እንዲሁም ዓለም በተለየ መልኩ ማየት የሚችሉ ሰዎችን ድምጽ ከፍ ለማድረግ አቅዳለች። ለእሷ የትምህርት ትግል በፖለቲካዊ መድረኮች ላይ ብቻ የሚወሰን አይደለም። በኪነ ጥበብና በመገናኛ ብዙኃን በኩልም የሰዎችን አስተሳሰብ መለወጥ ይቻላል ማላላ ዩሱፍዛይ እንደ አውሮፓውያን አቆጣጠር በ2012 የትምህርት መብትን ስትሟገት በጥይት ተመታ የነበረ ቢሆንም፣ ዛሬም ያንን የድፍረቷን ሻማ ሳታጠፋ፣ የዓለም የለውጥ አራማጆችና የአምራቾችን የፊት አውራሪ ሆና፣ የትግሏን አዲስ ምዕራፎች እየጻፈች ትገኛለች። ቻናላችን ሰብስክራይብ፣ ላይክ እያደረጋችሁ አባል ቤተሰብ ሆኑ። በቀጣይ እስከምንገናኝ ሰነቅን።